ደስታ መጣ ሄደ አየሁት አየሁት። ሐዘን መጣ ሄደ አየሁት አየሁት። እኔ ነኝ ሰልሰለች። ከኔ ጋር ያለው ትዳር ማለት ቀልድ አይደለም። ምን እየተደረገ ነው? ምንድን ነው? እኔ ደስ አላለኝም፣ በአጠቃላይ የሚሰሩን ነገር። ስለዚህ ይህን ነገር የሚያስተካክሉ ከሆነ ያስተካክሉት እና ሳምንት ነው የምሰጣቸው ለዚህ ነገር። ሌላ ስራ ይስሩ። ትዳር ክቡር ነው፣ ይወቁት። የቸገረው እርጉዝ ያገባል እንደተባለ እንግዲህ ከባድ ነገር ተፈጥሯል። ያው እንደምታውቁት እንግዲህ ሩታ አዲስ ነገር ይዛ መታለች። እሱ ብቻ አይደለም እንግዲህ የሩታ እናት ደግሞ አንድ መልእክት አስተላልፏል። እጅግ በጣም ከባድ የሆነ ሁኔታ ውስጥ የገባው በተለይ አብርሽ አሁን ከሚገባው በላይ እንግዲህ ከባድ ሁኔታ ውስጥ መግባቱ የማያጠራጥር ነገር ነው። ምክንያቱም እንግዲህ እንደምታውቁት አብርሽ እና ሩታ በጣም በተደጋጋሚ እንግዲህ ሲገናኙ ነበረ፣ በተለያየ ጊዜ አብርሽም በተደጋጋሚ ይቅርታ ሲጠይቃት እንደነበረ እናስታውሳለን። በትላንትናው ቪዲዮ በለቀቀች በተለይ ደግሞ እንግዲህ በእርግጠኝነት እንግዲህ ያው ሳይታሰብ የተሰራ አይነት ቪዲዮ የሚመስል ነው። ምክንያቱም እንግዲህ የመጣው ሰው በደንብ እንደሚያውቃት እና በጣም ረጅም ጊዜ እንደሚተዋወቁ በዛ ላይም ደግሞ ለሷ የተለየ ስሜት እንዳለው በደንብ አድርጎ ተናግሮ ነበረ። እንግዲህ ፍጹም ጤነኛ ያልሆነ ግንኙነት ነው ብለን ነው የምንወስደው። ምክንያቱም እንደዚህ አይነት ነገር በጣም ብዙ ሰውን ያስቆጣል፣ ድራማ ወይም ደግሞ ፕራንክ ካልሆነ በስተቀር እንጂ እጅግ በጣም በጣም ከባድ የሆነ ነገር ነው። ከዚህ በፊት እንግዲህ እንደምታስታውሱት በሌላ ሳይድ አይተናል፣ በተለይ በሀይሚና በብሩኬ የተፈጠረውን ነገር እናስታውሳለን። ምክንያቱም እንግዲህ ያው ብሩኬ ሀይሚን ለማስቀናት የተለየ ሰው ይዞ መጥቶ፣ ከዛ በኋላ ሀይሚም እንደዛው ሌላ ሰው ይዛ ስትመጣ እጅግ በሚገርም ሁኔታ እንግዲህ ፍቅራቸው ወደማይበርደው ጸብ ውስጥ ገብቷል ማለት ነው። ስለዚህ እንግዲህ ያው ሩታ የምታደርገው ነገር አሁንም ትክክል አይደለም። በጣም ብዙ ሰዎችም እንግዲህ ሲናገሩ ነበረ፣ ለማስቀናት ወይም ፕራንክ ወይም ደግሞ ድራማ። ከዛ ውጪ ከሆነ ግን እጅግ በጣም አደገኛ የሆነ አካሄድ ነው። ይሄ ነገር እንግዲህ ወዴት እንደሚያመራ አብረን የምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮያችን ላይክ አርጎ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ሰሞኑን በጣም በጣም በጣም ከልክ ያለፈ በጣም ብዙ ነገሮች እየተፈጠሩ ነው። በተለይ እንግዲህ እንደምታስታውሱት በሩታ ሳይድም አንዳንድ አዲስ ነገሮችን መጥቷል። በሩታ ብቻ አይደለም እንግዲህ እንዳያችሁት ከሆነ በጣም በጣም ነገሩ ተጋግሏል። በተለይ የሩታና የአብርሽ የተጣሉበት ምክንያት እስከ መርሳት ደረጃ ድረስ ደርሷል። እነሱ ምክንያቱም እንግዲህ በየቀኑ የሚሰሩት ቪዲዮ በተለይ እጅግ በጣም ብዙ ሰውን እያስቆጣ ነው። በጣም ብዙ ሰውም የነሱን ደስታ ስለሚፈልግ እንዲታረቁ በጣም ብዙ ሰውም ሲለምናቸው ነበረ። እንግዲህ ነገሩ ተጋግሎ ምንድነው ሩታ ይዛ የመጣች ደሞ አንድ ሰው ወይም ለሩታ የተለየ ስሜት እንዳለውና የፍቅር ስሜት እንዳለው በደንብ አድርጎ ሲናገር ነበረ። በዛ ላይ ደግሞ ያልተገባ ነገሮችንም አድርጓል ያ ሰው። እንግዲህ ያው እሷን እስከ መሳም ደረጃ ድረስ ደርሷል። እንግዲህ አስቡት፣ ውዴ ቻናል ቤተሰቦች እጅግ በጣም ከባድ የሚያደርገው ነገር ሩታ እርጉዝ ስለሆነች እንደዚህ አይነት ህይወትን ማሳለፍ የለባትም በእርግዝና ታይም እንደዚህ አይነት ህይወትን በጭራሽ ማሳለፍ የለባትም። ግን በዚህ ሰዓት መጥቶ እንደዚህ አይነት ቪዲዮዎችን አብሮ መስራታቸው ደግሞ እጅግ በጣም ብዙ ሰውን አስቆጥተዋል ማለት ነው። አብዛኛው ሰው እንግዲህ ድራማ ነው የመሰለው። ምክንያቱም እንግዲህ እንደምናውቀው ሩታ እንደዚህ አይነት ነገር ላይ በጣም በጣም ሲሪየስ ናት። እራሷንም እንደቀልድ ለሌላ ሰው አሰጥም እንደምታ ሳስታውሱት ከሆነ እንግዲህ ያው ለአብርሽ እንኳን ይቅርታ ለማድረግ ራሱ ምን ያህል እንዳስለፋች በደንብ ነው የምናውቀው። በቀላሉ አንድ ቀን ወይም ሁለት ቀን የተዋወቀችውን ሰው ወደ ህይወቷ እንደማታስገባ እርግጠኞች ነን። እንግዲህ በእኛ ሳይድ የምናስበው ሩታ እያረገችው ያለችው ነገር አብርሽን ለማስቀናት ወይም ደግሞ ከህይወቷ እንዲወጣ ለማድረግ የምትጠቀመው መንገድ ከሆነ እንጂ ከዛ ውጭ ግን ምንም አይነት እውነተኛ ነገር አይታይበትም ብዬ ነው የማስበው ምክንያቱም እንግዲህ በጣም ብዙ ነገሮችን አሳልፈዋል። ከአብርሽ ጋራ በተለይ ሩታ በጣም ብዙ ነገሮችን እንዳሳለፈች በደንብ እናስታውሳለን። በተለይ እንግዲህ በዚህ ደረጃም ተጣልተው ይቅርታ ተጠያይቆም ወደ ትዳራቸው ይመለሳሉ የሚል ደግሞ አብዛኛው ሰውም ተስፋ ስላለው እንደዚህ አይነት ነገርም ታረጋለች ብለን አናስብም። ያለችበት ሁኔታም እንግ እንደምታውቁት በተለይ እርጉዝ እንደሆነች በደንብ እናውቃለን። እርጉዝ ከሆነች ድረስ ደግሞ እንግዲህ አንድ ሰው መጥቶ እርጉዝ ሴትን ሊያገባ አይችልም፣ ወይም ደግሞ ጓደኛ ሊሆን አይችልም። በተለይ እንግዲህ እንደምታውቁት አብርሽ ደግሞ እንደዚህ አይነት ነገር ላይ ድርድር የሚቀመጥ አይመስልም። ምክንያቱም ያው በህግም በሁሉም ነገር አንጻር እንግዲህ ስናስበው እጅግ ትክክል ያልሆነ አካሄድ ነው፣ ድራማ ወይም ፕራንክ ካልሆነ በስተቀር እንጂ የዚህ ጉዳይ እንግዲህ መጨረሻውን ለማየት እንሞክራለን ማለት ነው። በሚገርም ሁኔታ ደግሞ እንግዲህ ያገኘነው ሌላ መረጃ የሩታ እናትም በተመሳሳይ እንደ በፊቱ ተመሳሳይ የሆነ መልእክት ልኳል። በተለይ ለሩታ እንግዲህ አንድ መልእክት እንደላኩ ሰምተናል ማለት ነው። ለእሷም እንግዲህ የተላከው መልእክት ምንድን ነው ወደ ትዳሯ እንድትመለስ እና እጅግ በጣም የሚያረጉት ነገር ትክክል እንዳልሆነ ምክርም ማዘል እንደሆነ መልእክቱ በደንብ ለማየት ችለናል ማለት ነው። እንግዲህ እንደተለመደው ያው እናቶች በጣም ምክር ይሰጣሉ። በተለይ ትዳር ላይ እጅግ በጣም ብዙ ነገር ስላሳለፉ የሚያውቁትን ነገር ለልጆቻቸው በደንብ ያስተምራሉ። በተመሳሳይ ሳይ ሁኔታ እንግዲህ ጋሽዬ በተለያየ ጊዜ ለአብርሽ በጣም በብዛት ማለት ይቻላል ተገናኝተውም በአካል ምናምን ሲመክሩት እንደነበረ በደንብ እናስታውሳለን። አሁንም ድረስ እንግዲህ አብርሽን በጣም እየመከሩት፣ ግን ምንድን ነው አብርሽ የያዘው ጸባ ያለው ወይም ደግሞ አመል የማይለቀው ነገር ስላለው እጅግ በቃ በጣም ተስተካከለ ሲባል ተመልሶ ወደ እንግዲህ ጥፋቱ ስለሚመለስ ነው እንጂ እጅግ በጣም በጣም ቀና የሆኑ ሰው ናቸው። ጋሽዬ ከዚህ በፊት አይተናል፣ የሃይሚንም የብሩኪንም ጉዳይ ሲያስተካክሉ ነበረ። እንግዲህ እነሱ በጣም በቻሉት መጠን እነዚህ ልጆች ሕይወታቸውን ትዳራቸውን አክብሮ እንዲኖሩ በጣም ከፍተኛ ጥረት እያደረጉ ይገኛሉ። በተለይ ጋሽዬ እና የሩታ እናት በጣም ከፍተኛ ጥረት እያደረጉ ነው። በዛ በተቃራኒው ደግሞ እንግዲህ እንደምታስታውሱት ከሆነ አብርሽ ደግሞ በተለያየ ጊዜ ጥፋቶችን እያጠፋ ጥፋቱንም እንግዲህ ለማመንም እየከበደው ያጠፋውንም ነገር በትክክል ይቅርታ ሳይጠይቅ ወደ ሌላ ነገር ውስጥ ስለሚገባ ይሄ ነገሮች እየሰፉ እየሰፉ ሄዶ እንግዲህ እዚህ ደረጃ ላይ ደርሰዋል ማለት ነው። የሩታ አዲስ ፍቅረኛ መያዟ እንግዲህ በጣም በጣም ደግሞ ብዙ ሰዎችን አሳዝነዋል። እንደዚህ አይነት ነገር በተለይ እንግዲህ ከሩታ ማንም ሰው አይጠብቅም። ምክንያቱም በጣም አስተዋይ ልጅ እንደሆነች ሁላችንም እናውቃለን። በተለይ አብርሽን በጣም በብዙ ነገር እንደቀየረች በተለይ አብርሽ ራሱ በገዛ አንደበቱ በደንብ እንደተናገረ በደንብ እናስታውሳለን። ከዚህ በፊት ሕይወቱን ምን ያህል እንደቀየረች ያለበት ወይም ደግሞ የኖረበትን ነገሮችን ትቶ ከእሷ ጋር እንደሆነ በጣም በብዛት እንግዲህ ሚዲያ ላይ ሲያወራ እንደነበረ በደንብ እናስታውሳለን። እንግዲህ ሩታ እንደዚህ ታረጋለች ወይስ እውነት ነው ይሄ ነገር ብሎ በጣም ብዙ ሰው ሲጠይቅ ቀን ነበረ። ምንድን ነው እየተካሄደ ያለው ብሎ አብዛኛው ሰው ሲጠይቀን ነበረ። እኛ ያገኘነው መረጃ አንድ ነው፣ ይሄ ነገር ድራማ እንደሆነ ወይም ደግሞ ይሄ ነገር አብርሽን ለማስቀናት ብቻ እያረገች እንደሆነ ነገር ብቻ ነው እኛ ያገኘነው መረጃ የሚያሳየው። ምክንያቱም እንግዲህ ያው እናውቀዋለን ሁሉም ነገር የምናውቅ ጉዳይ ስለሆነ በተለይ እንግዲህ ያው ሩታ እንደዚህ አይነት ነገር ውስጥ እንደማትገባ ሁሉም ሰው እርግጠኛ መሆን ይችላል። በዛ ላይ ያለችበትም ሁኔታ አይፈቅድም፣ እርጉዝም ስለሆነች እንግዲህ ማንም ወንድ እንደዚህ አይነት ነገር ለመቀበል ዝግጁ እንደማይሆን ሁላችንም እናውቃለን። አብርሽም ቢሆን እንግዲህ ለዚህ ነገርም ፍቃደኛ ስለማይሆን ነገሩ ትክክል እንዳልሆነ ለማረጋገጥ ችለናል ማለት ነው። እንግዲህ ከአሁን በኋላ የተለያዩ ቪዲዮዎች ሊሰሩ ይችላሉ፣ በተለይ አብርሽን ለማስቀናት ወይም ደግሞ አንዳንድ ነገሮችን ሊያረጉ ይችላሉ ብለን እናስባለን። ግን ምን ምንድን ነው ይሄ ነገር? ፍጹም እውነት ነው ብለን ለመቀበልም እጅግ በጣም ከባድ ነው። ይሄ አካሄድ በተለይ ሰውን ለማስቀናት የሚደረገው ጥረት ትክክል እንዳልሆነ ከወዲሁ ለእነሱም መናገር እንፈልጋለን። እጅግ በጣም በጣም ከባድ ነው። ከዚህ በፊት እነ ብሩኬ ላይ በደንብ አይተናል። ምን እንዳመጣ ምን አይነት ውጤት ይዞ እንደሚመጣ